መንፈሳዊነት ምን እንደሆነ አልገባውም። መማር አለበት። አንድ ያልበሰለ ሰው አንድ ስለ እግዚአብሔር ፍቅር ያልገባው ሰው እግዚአብሔርን ያላወቀ ሰው የወንጌልን ዋጋ ያላወቀ ሰው ከእንዲህ አይነት ነገር ነው የሚናገረው። እና ከእንዲህ አይነት ሰው የሚወጣ ምንድን ነው ክርስቲያን ለ ሚ ማንንም እንድንጠላ አልተጠራንም። ታንክ ዩ እንድናስመስልም አልተጠራነው። አየ የተጠራ ነው ምንድን ነው መጸለይ። ክርስቲያን መጸለይ ነው። የሆነ ሰው ሲወድግ ክርስቲያን ይጸለያል። የሆነ ሰው ሲወድቅ ክርስቲያን ያስበዋል። የሆነ ሰው ሲወድቅ አይጥለውም፣ አይረጋግጠውም። ለምሳሌ አቤል አቡና እስር ቤት ነበር። ዮኒ ማኛ ምንድን ነው ያለው? አቤል አቡና በወደቀበት ሰዓት፣ እስር ቤት በገባበት ሰዓት ዮኒ ማኛ ምን አለ? ዮኒ ማኛ ወጥቶ ኖ አቤል አቡና ንግግር ነው የተናገረው። ለንግግሩ ለምንድን ነው የሚታሰረው? መናገር ይችላል፣ መተቸት ይችላል። ለእስር ግን የሚያበቃው ነገር አይመስለኝም ብዬ ተናገር ያለው በእስር ላይ እንኳን ሆኖ እኔ አልተዘባበትኩም፣ አልዘባበትምም። ለምን ነግበኔ ነዋ። ነግበ እኔ ነገ ሸቤ ልገባ እችላለሁ። ስለዚህ መነጋገርን እኔ የማስተውል ሰው ነኝ። መተቸቱ ጥሩ ነው። ወንጌል ነገረኝ ወይ ነው? ስለ ወንጌል አስተማረኝ ወይ ነው? አቤል ቡና አቤል የውቃቢ ጀበና ብየዋለሁ። አቤል ጀበና፣ ይቅርታ፣ አቤል ቡና አለ፣ አቤል ጀበና። አቤል ጀበና እንነጋገር። አንተ ወንጌልን ሰብከኛል ወይ ስለ ወንጌል አውርተኝ ታውቃለህ ወይ? ስለ ወንጌል መጣ፣ ወንድሜ፣ እንኳን መጣ። እስቲ እናውራ። ወንጌል ጥያቄ ካለ የምታውቀው ነገር ካለ እኔ ላስተምር፣ ላግዝ። ማግዝ ነገር አለ ብለህ ታውቃለህ? ስድብህን የጀመርከው ስድብህን የጀመርከው ምንድነው በነቢት ብርቱካን አሳበ። እኔ ስጠመቅ ወደ ስድብ ነው የሄድከው፣ ስመጣም ወደ ስድብ፣ ከዛም ወደ ስድብ፣ አሁንም ወደ ስድብ ነው የሄድከው። ክርስትና እንደዛ አይደለም። አንተ አሳዳጅ ነህ። አንተ የቀድሞ ሳውል አሁንም ሳውል ነህ። ጌታ አልጠራህም። ቤታየውን ተናገርክ ትላለህ። እንደ አንተ ወንጌላዊያን በሙሉ ጨፍጨፍ አይደለም የምትውለው? የትኛው ወንጌላዊ ነው የሚቀረህ? አንተ ማን በአንተ ያልተጨፈጨፈ ወንጌላዊ አለ? እኔ ሳለማዊ ነው። እንዴት ቤታየውን ተናገራት? ዮኒ ማኛ ሁሉም መጥቶ ዮኒ እንኳን ደስ አለ ሲል ቤታየውን አሻንጣ ይዛ ያዘችብኝ ናት፣ አይደለችም ሰርጀሪ ሻንጣ ይዛ እኔም ልምጣ እንዴ ብላ ጊፍቱን አብራ እያደረገች የያዘችው እሷ ናት። ራይ ኦር ራንግ። ሻንጣ ይዛ የመጣችው እሷ ናት። ሙድ ነው የያዘችው። ሌላ ስሞች የጠራችው እሷ ናት። እቺ ሰርጀሪ ቀናተኛ ሴት እንደሆነች አታውቁም እንዴት? በሉ ቀናተኛ ናት፣ አደለችም? ሌትስ ብሬክ ዳውን። ጀበና መጣባለሁ፣ አረጭም ውጤውን ጨምሬ ያለው በጣም ጨምሬ ነው የመጣሁት። ልክ አስገብቼ ሁሉም ዮኒ ማኛ መናገር ስታቆም ገጽዋት ወንጌል ይጀመራል። ልክን አስገብቸውልንም ስርዓት አዝዤ አድቀቄ ማለት ሰባብሬ ሰባ ብሬ፣ ከዛ በኋላ ወደ ወንጌል እንሄዳለን። ለዝዱ ሰርጀሪ አሁን ለምሳሌ ዲቦራ ዲቦራን አያቸዋት እና ማሜ ማሜ ጌም ጀምሮ፣ ምን አይነት ጌም፣ ሰዎችን የሚያስቅ ቪው ተበለጠች። ይሁ ምን ያህል ቅናተኛ ቀንቅናም ሴት እንደሆነች ይሁ። ሰርጀሪ ቤታዮ ማን ዲቦራ አየች፣ የሚያዋጣት ነገር አይደለም። ከማ ከቤታዩ ጋር መሆን ከሰርጀሪ ጋር መሆን ኒያ ወሲዱ ከማሜ ጋር ጌም ጀመረች። ይለጫጫሉ ምን ይባባላሉ፣ ይሰዳደባሉ፣ እንደፈለጉ ይረጋገጣሉ። ፍሪደሟን አገኘች፣ ላጥ ብለ ወጣች። ማ ዲቦራ ሽቀዳውን አጧጧፈችው። ከማ ከማሜ ማሜ ጋር መጣች። እቺ እ እካኳ መጣች። ኤግዛክትሊ እንደ እሷ ማድረግ ጀመረች። ቀናች በቅናት የሰከረች ሴት ናት። እኔ በወንጌል ሰሆን የመጀመሪያ ሻንጣ ይዛ የመጣችው እሷ ናት። እኔ በወንጌል ሰሆን ፓስተር ቆለጦ ምናምን ብላ የተሳደበችው እሷ ናት። ለምን ሺ ኖስ እንዴት አርጋ ማድረግ እንዳለባት የወረደች ተራሴት ናት። ሴት ናት ደዝ ፕሮብለም እኔ ጋር ሊያሾው ስትታረቅ፣ እንዴት ላስገድልሽ ያለ ሰው ጋር ትታረቅ ያለች ብላ ስድብ የጀመረችው እሷ ናት። ማንን እነ ኤልሹ እነ ኪዱ በእኔ የታወቃችሁት? ብላ ያዙ ይልቀ ባለጌ ነበረች ሴት። ዘቁስ ኖባዲ እሷን አቴንሽን የሚሰጥ። አስራ ሰባት ጊዜ አካውንቷ የተዘጋ ባዶ ሴት ነበረች። አሁን በዲቦራ ራሱ ቀንታ ጸብ ላይ ናት። አሁን ዲቦራ ጋ ቀንታ ጌም ተጫወቱ ከማ ጋ ከዜዶ ከምትባለው ጋር ዜዶን አሁን እናትሽ እንዲቱን ብላን የሰደበች ዜዶ እንደወንዱ ብራዘርን ማለት ተጋደለው አሁን ይጋደላሉ። ከዲቦራም ጋር ጸቡ ይመጣል። ለምን ቀናተኛ ሴት ናት። ታሳዳለች። የሆነ ሰው የበለጣት ከመሰላት አጥፋት። ኢትስ ፕሮብለም። ሰርጀሪ፣ አደቅሻለሁ ማኛው ነኝ እኔ። ድቅቅቅ ነው ማድረግሽ። በምን በማየው ነገር፣ የምትሰሪውን ነገር ሶሻል ሚዲያ ላይ ስላለው አውቃለሁ። ማን ተንኮል እንዳለው፣ ማን ምን እንዳለው በደንብ አውቃለሁ። ማን ነው የጀመረው ይህን ጨዋታ? ማን ነው የጀመረው ይህን ጌም? ይሄን ጌም የጀመረችው ማ? ዲቦራ እና ማሜ ማሜ፣ ነው የጀመሩት። ዲቦራ እና ማሜ ማሜ ጀመሩት። ይህ ያው እቺ ሰርጀሪ መጣች፣ ጸብ ጀመረች። እስቲ እኔ እንደዚህ አይነት ብጣሻም ሴት ናት፣ ሶሻል ሚዲያን ያመሰችው። ለዝጋ ይኸው ይህንን ነው የምለው። ልላው የፈለኩት ምንድን ነው፣ ሰርጀሪ አልሳደብም ያለችው ለቻፓ ነው። ሌላ ነገር አይደለ። ለልመናዋ ነው። ለልመናዋ ነው። እረግጣለሁ እኔ በፊት ለልመና ተብሎ።

ኧረ ዝም ልበልና ፖለቲካ የአማራ ፖለቲካ ቆመ እንዴ የአማራ ፖለቲከኛ ነኝ አይደል እንደምትል ቆመ እንዴ ፖለቲካ ማውራት ስለማትችል መሀይም ስለሆነች ማድረግ ስላለ ኢንፍሉንሰር ነኝ ይህ ነው ከመንግስት እስከምን የሚያይን ሰው ከባድ ሚዛል ኤርትራ ድረስ ነው የሚያየው ኢሳያስ አፈወርቂ ጌታን ያቀኛል ለምን እንደሚያቀኝ ታቃል ከዚህ በፊት ስለ ኤርትራ አሪፍ ነገር ተናግሬ የኬንያ አምባሳደር ኤርትራ ሹም ስለኔ ትዊት አርጓል ከባድ ሚዛን ይህ ድረስ መድረስ ቀላል ብራንድ ይህን ማንም አይረሳም ጠይቁ ከባድ ከባድ ሚዛን ነን ስለዚህ ፕሮፌሽናል የኔ ማንነት መኪና መሸጥ ዩቲዩብ ላይ ገብታችሁ ማየት ነው። ፕሮፌሽናል ማንነት የት እንደሆነ ግን አልነግራችሁም። ምክንያቱም ሀበሻ ምቀኛ፣ ሀበሻ ምቀኛ። ስለዚህ ይዶ እስቲ መኪና መሸጥ የሚችል እኔ በምንድን ነው እሱን የተመኘሁት? ልጅ እያለሁ ልጅ እያለሁ ስላችሁ፣ ያው አዎ ላይክ ትዌንቲ ዋን ትዌንቲ ቱ ኮሜርስ እየተማርኩ ኮሜርስ እየተማርኩ ቴሌባርም ይባላል ቴሌባር ቴሌባር የምታውቁ ሰዎች ካላችሁ ቴሌባር ጋር በቃ ያበደ ያበደ ደላሎች ነበሩ። መኪና ጩባቸው ግብዳ ነው። እዚህ ጋር የሚያደርጉት ግብዳ ሪንጋላቸው፣ እጃቸው ላይ፣ አንገታቸው ላይ ግብዳ ወርቅ አለ። የሚያምር ልብስ ይለብሳሉ። ጫማቸው በቂ ቤተው ለጎለ የሚያምር ሱት ነው የሚያደርጉት። በቃ ስልክ ነው የሚያወሩት። ምናምን ነገር ይመጣል፣ ይሸጣል። መኪና ይመጣል፣ ይሸጣል። ለጋር ጋር ደይገው ለጋርጋ ቴሌባር ጋር ጌማጬ እንደሱ ናቸው። እና እኔ እየተማርኩኝ እዛ እነሱን እንሾፋሉ። ቴሌባር ሻይ እንጠጣለን። ሁን እኛ የኮሜርስ ልጆች ቴሌባር ሻይ ጠጣል እንጠጣ። እዛ ስንጠጣ ግርም እያለኛ አያቸዋል፣ እደነቃል። እኔ እዚህም ስትረስ ይዞኛል፣ እያጠን ነው። እነዚህ ግን ፈታ እያለ እየተሳሳቀ በእናትሽ አሁን እሸጥልሃለሁ ምናምን ይባላል። ቡም፣ ከዛ ያ ጭንቅላቴ ውስጥ ነበራል። እና አሜሪካን ሀገር ስመጣ ከተወሰነ ጊዜ ባ በኋላ አንድ ታዋቂ ሰው አገኛለሁ። ምን ስሰራ ታክሲ ስሰራ፣ ታክሲ ሰራ ነበር፣ ኤርፖርት ማለት ነው። እና አገኘው። ምን አይነት ሰው ሆሎ ፌን የተባለ ራኒ ላት የሚባል ሉክም አፕ፣ ራኒ ላት የሚባል አገኘው። ጫንኩት እና ማውራት ጀመረ። ስናወራ፣ ዩሲም ቬሪ ፕሮፌሽናል አልኩት። ዩሲም ቢዝነስ

ከስተመር ሰርቪስ ላይ ጥሩ ትመስላለ እስቲ እኔ ካምፓኒ ና እና እኔ ዲለርሽፕ እንትን በል አለኝ። እኔ ዲለርሽፕ ና ና ነው ያስለምደዋል፣ ትሬን ያደርገዋል። ከዛ አር ዩ ኢንትረስትድ አለኝ፣ አብሶሉ እና መኪና መሸጥ ነው አለኝ። እሺ ሄድኩኝ። ገና ቢዝነስ ካርዱን ሰጥቶኛል። ገና ቢዝነስ ካርዱን ሳሳያቸው ቀጥረውኛል።